ስሜት ሄሮድስ ወይም አስገዳዮች፣ እነዚያ የተጠራቀሙ ዘማውያት ሴቶች የቤተመንግስቱን ሽርፍራፊ ልቅምቃሚ ሲቃርሙ ለመኖር የሆድ ጉዳይ ያንገት ከአንገት በልቶባቸው የሆዳቸው ጉዳይ ከዮሐንስ አንገት በላይ ሆኖባቸው ከሰው በላይ ሆኖባቸው ሆዳማነታቸው ከዚያም ከዚህም ትርፍራፊና ሽርፍራፊ በመለቃቀም ሰው በማስገደል ስራ ላይ የሚኖሩ ብዙ ነፍሰ ገዳዮች አሉ።

እጸ በለስን ብላ ብሎ አዳምን አስበልቶ በአዳም መራቆት በአዳም መሞት ሲዘምር ሲደሰት ያየ ነው ዲያብሎስ። የዮሐንስ አንገት ተቆረጠ አበቃ። የዮሐንስ አንገት ብቻ ሳይሆን በሄሮድስና በሄሮድስ ቤተ መንግሥት ውስጥ የዮሐንስ አንገት ብቻ ሳይሆን የተቆረጠው ቤተ መንግሥቱን አስተካክላለሁ ብሎ የገባው ቤተ መንግሥቱን የሚነቅ የሚያናውጠው ኃይለቃን ጭምር እንደተቆረጠ እንደተቋረጠ ነው። የዮሐንስ አንገት መቆረጥ አገልግሎት እንደተቋረጠ ያስባል። የዮሐንስ መቆረጥ መልካም ነበር። እንኳን ተቆረጠ የሚያስብል ነገር አለ። እንኳን ተቆረጠ የሚያስብል ነገር አለ። ቤተ መንግስቱ ተናወጠ። የሰማይቷ ቅድስት አርሴማ እንግድ ስታነቡ ሰማይቷ ቅድስት አርሴማ ወደ ቤተ መንግስቱ ተጠርታ ስትሄድ ገና ከሰማይቷ ቅድስት አርሴማ ወደ ቤተ መንግስቱ ልትገባ ስትቃረብ ቤተ መንግስቱን የተሸከሙ የህንፃ ኮለኖች መራድ መንቀጥቀጥ መረበትበት ጀመሩ። መቆም አልቻሉም። ከግርማው የተነሳ አይደለም ይለው የሰማይቱም የካህኑም ድምፅ ወደ ቤተ መንግስት ሲገባ፣ መናፍስት የከበቡት ቤተ መንግስት ተረበሸ። ደም አፍሳሹ ቤተመንግስት ቤተ መንግስት ተረበሸ። ከበደው፣ ግራ ገባው። አንገቱን ቆረጡ። ክፍል ሦስት የተቆረጠው አንገት ታሪክ። አንገቱ ተቆርጧል። ከአንገት በላይ ያለውን በእርሳ መቃብር ወስደው ቀበሩ። መጠው ሰዎች የዮሐንስ ወዳጆች፣ የዮሐንስ ደቀ መዛሙርት ወስደው አልቅሰው ቀበሩ። ሞትክን፣ ተገደልክን፣ ተሰዋህን አባታችን ብለው ታሪክ ሰው አባት መሞት ሳይኖርበት መቆየት ነበረበትና አዝነው እንደሰው ቀበሩ። የዮሐንስ አንገት ተቆርጧል። አንገቱ ወደ ቤተ መንግስት ገባ። ሥጋውም ወደ መጣ ወደ ቤተ መንግስት የገባው አንገቱ አንገት ማለት አንገት ማለት አይደል? ትርጉም አለ። አንገት ማለት አንገት ማለት ከአንገት በላይ ያለ ነገር በሙሉ ማለት ነው። ወይ ሰማይው ራሱ ነው ይገል አው የቅርጽ ለውጥ ነው ይገል። ዮሐንስ አለ። ዮሐንስን በጻሕል በሆነ በመቀበያ ነገር አድርጋ ይዛው በሁለት ምክንያት፣ አንድ አንዳንዱ እነዚህ አስገዳዮች ደም ያፈሳሉ ይጀምንካታ ያወጣ በሌላ በኩል ደግሞ የቅዱሱ ዮሐንስ ፍጥረት እጪ በረከሰች ሴት እጅ መነካት ስላልነበረበት ጥጥ በበዚህ ያለ በሆነ እንትን ነገር ምንድን ነው ሰሃን ነገር ይዛ ወደ እናቷ እየተከለፈለፈች ሄዳ ያስገደለች እናት እየፎከረች እኔን ከሊያገባኝ ካለው ከቤተ መንግስቱ ባለስልጣን ልታፋች የነበረች በያ ተናገሪ እያለች ስትፎክር ስትሸልም የዮሐንስ ራስ የተለያት አካሏ ነው እንጂ ሙቀታ አልተለያትም። አካሏ ነው እንጂ መንፈሳዊነት አልተለያትም። አካሏ ነው እንጂ ሃይማኖት ያከለያት ራስ። አንተ ምን አይነት ራስ ነው? ኦርቶዶክስ አይደል? ራሳችን ምንድነው የተሸከመው? በቀል ነው፣ ጭም ነው፣ ተንኮል ነው፣ ክፋት ነው፣ ድንቁርና ነው። ራሳችን የተሸከመውን እናጣራ። ኦርቶዶክስ አይምሯችን ነጻ ነገር ይሸክም፣ ወንጀል ይሸከም። አዎ ካህናቱ ታቦት ተሸክመው እናንተ ምእመናን ወንጀል ተሸከሙ፣ ሃይማኖት ተሸከሙ። ከዚያ በኋላ ይሄ ትሻገራለህ። ካንገታችን በላይ ላለው ነገር መጠንቀቅ ያስ ክብርም እራስን መጠበቅ ማለት ያለም ራሳችን ሃይማኖት ሚሸት ጋ የዮሐንስ ራስ የሚነገረው ሁሉ ተሰማ። የዮሐንስ ነፍስ ከሞተው ላይ ሳይሆን ከራሱ ላይ ነበረች። አሁን እግዚአብሔር ከመደበኛው አሰራር ውጭ የሆነ ስራ መስራት ለዮሐንስ አንገቱ ሲቆረጥ ሁለት ክንፎች ከየት መጡ ሳይባሉ ተከትለው ቤተመንግስቱ ይ ለወጣ ነው በር ክፈቱ የሚል አይነት የድሮው ዮሐንስ ሳይሆን በራሷ ስልጣን የቤተ መንግስቱን ጣራ ግድግዳ ሰንጥቃ የምትወጣ ሆና ተርትራው ሰንጥቃው ወጥታ ወደ ሰማይ አገልግሎት አንደኛ በምድር ያለው አገልግሎት እንዲቋረጥ ሲፈልጉ አገልግሎት በሰማይ የሃይማኖትን አገልግሎት በጉልበት ማስቆም አይቻልም እያልኳል። ከዮሐንስ መማር አንገቱ ተቆርጦ ራእዩ ብን አልተቋረጠ። አንገቱ ተቆርጧል። አገልግሎቱ ብን አልተቋረጠ። የተቆረጠ አንገት በላይ ያለ አካሉ

በረከተ ዮሐንስ ከሁላችን ጋር። አይ ከሰማይ ወንጌል እየሰበከ ነው አሁን። ትላንት ዘው ብሎ ገብቶ ቤተመንግስቱን አንኳኩቶ ገብቶ ነበር በመሬት የሚሰብከው። ዛሬ ግን እንደ ዘመን እንደ ማይ፣ አይ ከሰማይ እንደ ፈላ ውሃ ሆኖ የሚዘንብ የወንጌል ዝናብ፣ የፈላ ውሃ ነው። ማን ያስቆመዋል? ወደ ታችም መፍሰስ ይችላል፣ ወደ ላይ መውጣት ይችላል፣ ወደ ቀኝ ወደ ቀኝ ወደ ግራ ማለት ይችላል። ዮሐንስ በዚህ ምድር ከሰበከው እድሜ በላይ ዮሐንስ በዚህ ምድር ሳይቆረጥ ከሰበከበት የስብከት ዘዴ በተለየ መንገድ ስለ የስብከት ዘዴ እኛ እንድናገኘት በክንፍ አስራ አምስት ዓመት በሰማይ ተመልከት። ወንጌሉን ካህናቱ ወንጌል ብለው አዜማው ከአዜሙ በኋላ ወንጌሉን ከፍ አድርገው ይዘውት የዮሐንስ ራስ ዚ ወንጌል እ በምድር ብቻ ሳይሆን በሰማይ እንዲሰበክ እግዚአብሔር አድርጓል። የሚለው እንደዚህ ነው። በሰማይ ወንጌል እየተሰበከ አውደ ምረቱ ሳይሆን በሰማይ በሰማይ ይባስ መካክቶ ሄሮድስ መካክቶ ዮሐንስን ወንጌልን ወደ ሰማይ ያሳለ ሃይማኖታዊውን ነገር አትንኩብኝ ነው መነካት የለበትም ሃይማኖታዊ ነገር መከበር አለበት ያኛው የሚያክብር ይሄኛው ነው ሃይማኖትን የማያከብሩ ሰዎች እድሜያቸው ያለ መኖሪያቸው ምን እንደሆነ እባካችሁ በምድርም በምድራዊነትም በስጋዊነትም በመንፈሳዊነትም መሪም ኗሪም ምን ነው ሃይማኖትም ከዚያኛው ሰፈር ከዚህኛው መንደር ያለሰው ሰው ሃይማኖቱን አንዳንዶቹ አሉ ሰባራ ወንበር ከተሰጡ በኋላ ቤተክርስቲያን ዞር የማያዩ የቤተክርስቲያንን ጉዳይ የሃይማኖትን ጉዳይ አስተንትሮ የሚችል ማተባቸውን ቆርጠው ሱፍ የሚለብሱ በከረባታቸው የተሰወረ ማተብ እንኳን እንዳይኖር ከአንገታቸው አውልቆ የሚጥሉ ቆራጣ ወረቀት ላይ መፈረም ስለሚችሉ ብቻ ሃይማኖታቸውን የሚክሉ አሉ። እንጂ ደግሞ አንዳንዶቹ ሌሊት ከንቱ ውዳሴ እንዳይሆንባቸው ሰው ከሌሉ እንዲ እንዳይሉ እንዳይሏቸው ሌሊት መተው ኪዳን አስቀርሰው ልመኑ ማህበረሰቡ ወደ ቤተክርስቲያን ሲሄድ እነሱ ወደ ቤታቸው የሚሄዱ ከፍተኛ ባለስልጣኖችም ይማሉ አሉ። ባህታውያን የሆኑ ቤተ መንግስት ውስጥ አሉ። የመነኑ በከተማ የሚ ሶፍለብ ለብሰው የመነኑ አሉ። በተዘዋዋሪ ደግሞ አገልግሎቱን ለማቋረጥ የሚታስቡ አሉ። እኔ አዝኛለሁ ለሆነው አሁን በቅርቡ አዲስ አበባ ላይ አንድ ጉባኤ አለ። ጉባኤ ነው ያሉት። ኮንፈረንስ ቢለው ይገልጸዋል። የጭፈራ መድረክ ምድረክ ስለሆነ ኬንቴዎቹ ተሰብስበው ያዘጋጁ መስቀል አደባባይ ላይ የሀገር ዘፋኝ ተሰብስቦ መንግስት ነኝ የሚለውን ፈቅዶ ራሱ መንግስት ነኝ የሚለውን ተገኝቶ አትደንግጡ። ስናገር ምን ያሸብራል? ምን ያሽባ መንግስት ነኝ የሚለው እራሱ ተገኝቶ መርሃ ግብሪና ምናለባትም ቀዳማዊት ተገኝታ ቤቷም ተገኝታ ትዘምር ይሆናል፣ ወይም ወይ ትዘፍን መስቀል አደባባያችን የተደፈረበት ሃይማኖታችን አትንኩ ነው፣ መከላከል ነው። ይህ አሁን የተናገርኩትን ሁሉ የተናገር ተነክቼ ተነክቶብኝ አትንኩኝ ባይ ነኝ። ሃይማኖታችን አትንኩ ባይ ለዚያ ነው የቆም ነው። ደሞዝ ለመከፈል አለ ሃይማኖታችን አትንኩ ነው ማለት ነው። የመከላከያ የቤተክርስቲያኗ ግንባር ቀደም መንፈሳን መከላከያ ሰራዊቶች ኛ የቤተክርስቲያን ለዚያ ነው የምናገር። እንደዚህም ሆነ ዮሐንስ ናፈቀኝ ወ ዮሐንስ ቢኖር ነው የዮሐንስ ጸጋ ያልተለየው መሬት ቢኖር ነው። የቤተ ክርስቲያን ውስጥ ያሉ ሰዎች እኔን ጨምሮ ጸጋ ዮሐንስ በረከተ ዮሐንስ ያድርብን። ይሄኔ ራኔ ወላይ ዘፋኝ ወጡ እንዴት ሆነ? ምን ታደርገዋል? የሆነ ሆኖ ግን መናገር የፈለኩት የዮሐንስ ራስ ወንጌል መስበክ ሃይማኖትን ማስቀጠል ይችላል፣ ለማቋረጥ የሚፈልጉ ሰዎች እንደማይቋረጥ ነው በየትኛውም አማራጭ ኦርቶዶክሳዊነት ይቀጥላል። ኦርቶዶክሳዊ ተዋህዶ ሃይማኖትን ትቀጥላለች። ስለተመሳሰለ ያለ ቅድመ ሁኔታ ሳትቋረጥ ትቀጥላለች። እኔ ቆረጥ ይሆናል። ዮሐንስ እና ዮሐንስ አይን ይቆረጣሉ። የተቆረጠ አካላቸው ግን ህሙም እየፈወሰ ወንጌል እየሰበከ ሃይማኖቱን እያስቀጥለ ገና በምድር ሲገርማቸው በሰማይ አውደ ምሕረት ተሰርቶለት እየዘመረ ሃይማኖት ይቀጥላል። እግዚአብሔርን አመስግን እስኪባ ዛሬ በምድር ያለው አልበቃ ብሎት በሰማይ ወንጌል ሲሰብክ የኖረ ዮሐንስ፣ ሃይማኖትን ያስቀጠለ ዮሐንስ አንገቱ ወንጌል ሲሰብክ ቆይቶ ከአስራ አምስት ዓመት በኋላ አርፎ በክብር ተገኝቶ ሥርዓተ ቀብሩን በሚመለከት እና ተያያዥ ጉዳዮች የተከወኑበት ወቅት ነው። በረከተ ዮሐንስ ከሁላችን ጋር እግዚአብሔርን በደንብ አመስግኑ። ግሩም በሆነ ልብ ታስብሮ በግሩም አይምሮ ተቀምሮ ግሩም በሆነ ሁኔታ ተዘጋጅቶ ማየት እግዚአብሔርን ተመገብን። በእውነቱ ልል ብላችሁ እግዚአብሔርን አመስግኑ። እንግዲህ ለዚህ ነው መጀመሪያ ላይ እ